ሰላም፣ እንዴት ናቸው? ሂዶት ሚዚክ ስቱዲዮ ቤተሰቦች፣ እኔ ሙዚቀኛ አንባየለ ነኝ። ዛሬ የምንመማረው ስኬል እና ቶን፣ ቶን እና ስኬል ልዩነታቸው ምን ይመስላል የሚለውን ነገር ነው የምናየው። እንግዲህ ስኬል ሲባል የተሰጠውን ህግና ደንብ ጠብቆ በስምንት ተከታታይ የሆኑ ድምጾችን አንድ ላይ መገንባት ማለት ነው ሜጀር ስኬል ሊሆን ይችላል ወይ ማይነር ስኬል ሊሆን ይችላል ስለዚህ ሲ ሜጀር ሊሆን ይችላል ዲፍላት ሜጀር ስኬል ኦር ደግሞ ሲ ማይነር ኤ ማይነር ሊሆን ይችላል ሜጀር ስኬል ወይም ደግሞ ማይነር ስኬል ብለን የምንጠራው ስኬልን የምንገልጸው በእንደዚህ ነው ማለት ነው ቶን የምንለው ደግሞ በስኬሎች መካከላቸው ለምሳሌ ከዶ እስከ ሬ ያለው ኢንተርቫል ወይም ደግሞ ከሬ እስከ ሚ ያለው ኢንተርቫል ይለያያል አይደለም ልክ እንደዛ ቶን እንላለን ለምሳሌ ግማሽ ድምፅ ሊሆን ይችላል ሙሉ ድምፅ ሊሆን ይችላል ስለዚህ አሁን ኖርማል ሜጀር ስኬል ሲ ሜጀር ስኬል ላይ ይሄን አይደለም ስለዚህ አሁን ከዶ እስከሪ አሁን ይሄም ኖርማል ሲሜጀር ስኬል ይባላል ስለዚህ ቅድም እንዳልኳችሁ ስኬል ህጉን ጠብቀው የምንገነባቸው ስምንት ድምጾች ሲሆኑ ስምንት ድምፆች መካከል ደግሞ የሚገኙ ድምፆች አሉ አይደል? ቶን የምንለው እሱን ነው። የሚገልጽልን ኢንተርቫል፣ የድምፅ እርቀታቸው በምን ያህል ይገደባል፣ ወይ በምን ያህል ይወሰናል የሚለውን ነገር እናያለን። ሴሚቶን ወይም ደግሞ ሃፍቶን ሆልቶን፣ ሙሉ ድምፅ እያለን የምንጠራቸው በኢንተርቫል ወይም ቶን እንላቸዋል። ቶን ማለት የድምፅ ርቀታቸው በመሀል ያለው የድምፅ ርቀታቸውን የሚገልጽልን ነው። ስለዚህ አሁን እነሱ ነው ዛሬ የምናየው። ሲ ሜጀር ስኬል እና ኖርማል ሲ ሜጀር ስኬል እና ኖርማል ሲ ማይነር ስንገነባ ይለያያል አደለ። ላይክ አሁን ሲ ሜጀር ስኬል ከሲ እስከ ዲ ሙሉ ድምፅ ነው። ሙሉ ድምፅ የሆነው እዚህ ጋ ብላኪዎች አሉ። አምስት ብላኪ ያለ ስምንት ዋይት ያለ ስምንት ያልኩት ያው ራሱ ሆምኪውን ስለሚደግም ነው። ከሲ እስከ ሲ ሻርፕ ወይም ዲ ፍላት ሁለት ስም አላቸው። ሲ ሻርፕ አደረገ ማለት በግማሽ ጨመረ፣ ዲ ፍላት አደረገ ማለት በግማሽ ቀነሰ። ፍላት ማለት ሎር ነው፣ ሻርፕ ደግሞ ማለት ሬዝ አፕ ማድረግ ነው፣ ድምፅን ከፍ ማድረግ ነው ማለት ነው። ከሲ እስከ ሲ ሻርፕ ግማሽ ነው። ከሲ ሻርፕ እስከ ዲ ድረስ ያለው ግማሽ ነው። ስለዚህ ግማሽ ሲደመር ግማሽ ሙሉ ድምፅ ነው። በእንደዚህ አይነት መንገድ ሌሎችንም እንገነባለን ማለት ነው። ስለዚህ ከሲ እስከ ዲ ቶን ሆልቶን ሙሉ ድምፅ ነው። ከሬ እስከ ሚም ሙሉ ድምፅ ነው። ከሚ እስከ ፋ ግማሽ ነው። ከፋ እስከ ሶል ሙሉ ነው። ከሶል እስከ ላ ሙሉ ድምፅ ነው። ከላ እስከ ሲ ሙሉ ድምፅ ነው። ከሲ እስከ ዶ ግማሽ ድምፅ ነው ማለት ነው። ስለዚህ አሁን የገለጽነው ምነው ቶኖቹን ነው በመሀላቸው ያለ የድምፅ ርቀትም በእንደዚህ አይነት ምክንያት ነው። ይሄ ምን እንለዋለን? ቶን እንለዋለን ማለት ነው። በእንደዚህ አይነት መንገዶች ናቸው ሜጀር ስኬል ነው ማይነር ስኬል ነው የምንለው። ሲ ሜጀር ስኬል ምን አሁን ሲ ሜጀር ስኬል ላይ ምንም ሻርፕ ምንም ፍላት የለን። ማይነር ስናደርግ ደግሞ ሰርድ እና ሲክስ ሰቨን፣ ዙር ሶስተኛው ስድስተኛውና ሰባተኛው ድምፅ በግማሽ ሎር ያደርጋል ፍላት ያደርጋል ማለት ነው። ማይነር ስንጠቀም ሜጀር ስኬል ላይ ኖርማል ሜጀር ሰርድ ነበረ። አሁን ለምሳሌ ሜጀር ሰከንድ፣ ሜጀር ሰርድ፣ ፐርፌክት ፎርስ፣ ዶሚናንት ፐርፌክት ፊፍስ፣ ከዛ ማይነር ሲክስ፣ ዲሚኒሽድ ሊዲንግ ቶን ቶን። ዋን፣ ፎርስ፣ ፊፍስ ሜጀር ኮርድ ናቸው። ሲ ሜጀር ኮርድ፣ ኤፍ ሜጀር ኮርድ፣ ጂ ሜጀር ኮርድ። እነዚህ ኢንተርቫሎች ወይም ደግሞ ቶን ብለን የምንጠራቸው በእነዚህ አይነት መንገድ ነው ማይነር ስኬሎችን ስንገነባ ልክ አሁንም ቶኖች ይመጣሉ። ቅድም እንዳልኳቸው ሲ ሜጀር ላይ ማይነር ስናደርግ ማይኖር ዳያቶኒክስ ስንጫወት ሶስተኛው፣ ስድስተኛውና ሰባተኛው ድምፅ ፍላት ያደርጋል። ያ ማለት ይሄ ፍላት አደረገ፣ ሎወር በግማሽ ቀነሰ፣ ሴሚቶን ማለት ነው። ሴግዙ ኤ ነው አደለ፣ በግማሽ አሁን ቀነሰ። ሰባተኛው ቢ ነበር አደለ፣ ፍላት አድርጓል ማለት ነው። ስለዚህ ሦስቱ ድምፆች ፍላት አድርጓል። ይሄ ፓራራል ማይኖር ስኬል ይባላል። ደግሞ ሜጀር ስኬል ነበራል። ስኬል ማለት ምን ማለት ነው? ቶን ማለት ምን ማለት ነው? የሚለውን ነገር ልዩነቶችን በደንብ ማወቅ ያስፈልጋል። በሌላ ሜጀር ብንሄድ አሁን ዲ ፍላት ሜጀር ስኬል ስኬል ነው አይደለ? ስለዚህ አምስት ፍላቶች አሉት። እነዚህ ሙሉ ፍላት ያደረጉ ናቸው። ከዚህ በፊት ሰርክል ኦፍ ፎርስ እና ሰርክል ኦፍ ፊፍስ ተምረናል። ፓራለል ማይነር ብትጠቀም እዚህ ጋር አሁንም ሰርድ እና ሲክስ ሰቨንዙ ፍላት ያደርጋል። ዋን ቱ ስሪ ፎር ፋይቭ ሲክስ ሰቨን፣ ስለዚህ ፍላት ያደርጋል። ዋን ቱ ስሪ ፎር ፋይቭ ሲክስ ሰቨን ኤይት ቅድም እንዳለው ሲሚጅ ላይ ማይነር ስኬል ነው ስንል ሶስተኛው ድምፅ ፍላት አድርጓል። ሶስተኛው ፋኑ ዲ ፍላት ውስጥ ፍላት ያደርጋል። 123456 ፍላት አድርጓል። ሰቨንዙ ወደዚህ መጥቷል። ይሄ ስኬል ይሆናል። ይሄ ማይነር መካከላቸው ያለ የድምጽ ርቀታቸው ወይም በግማሽ ድምፅ ወይም በሙሉ ድምፅ ይጨምራል ይቀንሳል። ስለዚህ በእንደዚህ አይነት መንገድ የሚገልጽልን ቶን ነው ማለት ነው። ስኬል ምን ማለት ነው? ሕጉንና ደንቡን የጠበቁ ተከታታይ ስምንት ድምፆች ሲሆኑ እነሱን ደግሞ ሜጀር ኦር ማይነር ብለን እንገነባቸዋለን። እንግዲህ ዛሬ ለነበረን ጊዜ ይህ ይመስላል። ቪዲዮን ደግሞ ከዚህ በፊት እንደምላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንቷ ላይ ጻፍ ጻፍ ብታደርጉልኝ በሙዚቃ ዙሪያ ላይ ሀሳብ አስተያየታችሁን ጻፉልኝ፣ እኔም ለመመለስ እሞክራለሁ። ንግዜሪ ክብርልኝ። አመሰግናለሁ። ቻው